በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ጊዜ የማይሰጠው አጣዳፊው ወረርሽኝ በምድር ኢትዮጵያ ተከስቷል። ከባድ ነገር ነው፣ በዚህ በበሽታ የሚሆነው እጅ ይሄ ሰውነት የማንቀጥቀጥ ነገር ይለዋል፣ ግን የ24 ሰዓትም አይደለም 6 ሰዓት፣ 7 ሰዓት ህመም ያደርገዋል። ከዛ ቀጥታ ትንፋሽ ቀጥ ይላል ማለት ነው። እና ይህ እግዚአብሔር ቁጣ ነው ብለሽ በእኔ የተባልኩት እጅግ አስደንጋጭና አሳሳቢ ነገር በኢትዮጵያ የሴቶች ብሔራዊ ቡድን አባላት የተመሳሳይ ጾታ ግንኙነት በከፍተኛ ደረጃ እየተስፋፋ እንደሆነ ተዘግቧል። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ነው የተንሰራፋው። በከፍተኛ መደባበቅ አያስፈልግም። ደቡብ ክልል ሳይቀር ናዝሬት፣ ደብረዘይት ሐረር፣ ድሬዳዋ በኦሮሚያ ክልል ጊዜ የማይሰጥ አደገኛ ወረርሽኝ እንደሚከሰት ከስድስት ዓመት በፊት ከባድ የሰማይ መልእክት ተላልፈዋል። ሌላው እንዳልኩት በዚህ በኦሮሚያ ክልሎች ላይ ይሄ በሽታ የሚመጣውን ሌላም ከተማዎች ላይ ያሉ ግን ይበልጥ ጎልተው የሚታዩት እነዚህ ከተማዎች ላይ ነው። ናዝሬት ደብረ ዘይት፣ እንዲሁም ደግሞ በሐረር በተለይ ሐረር ላይ ከተማዋ ላይ በጣም ከባድ ነገር ነው። በዚህ በበሽታ የሚሆነው የኢትዮጵያ ሕዝብ ብዛት በኃይለኛው ቁጥሩ እንደሚቀንስም ጥብቅ የሰማይ መልእክት ተነግረዋል። እኔ በጣም ነው ከልቤ የማዝ ነው ማለት የኢትዮጵያ ህዝብ ብዛት በኃይለኛ እየወረደ እንደሚመጣ እናገራለሁ አስቀድሜ ማለት ነው። ስለ ወላድ እናቶችም ህፃናት ህፃን መውለድ ልጅ መውለድ ብርቅ እንደሚሆን ኢትዮጵያ ላይ ሁሉ ተናገሪ ተብያለሁ። ይሄ ሁሉ ቁጣ ነውና ሰላም ጤና ይስጥልን። ክቡራትና ክቡራን፣ በዓለም ዙሪያ የምትኖሩ ውድ ኢትዮጵያውያን ሰላም፣ እግዚአብሔር ከእናንተ ጋር ይሁን እያልኩ አሁን በምድር ኢትዮጵያ እየተከሰተ ስላለው እልቂት፣ እየተፈጸመ ስላለው የሰማይ ቅጣት፣ ቀድሞውኑ በሰማይ አምላክ መልእክት ምን ተብሎ ነበር የሚለውን ሳምንታዊ ዘገባ ወደ እናንተ የማቀርበው አነ ገብረአብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። በደቡብ ኢትዮጵያ ክልል ጅንካ ከተማ በተከሰተው በውል ያልታወቀ ወረርሽኝ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችና ሌላ ስድስት ሰዎች መሞታቸው ተሰምቷል። በዚህ አጣዳፊ ሕመምም የተያዙ ሰዎችም የበሽታው ምልክት በታየባቸው ሰዎች ላይ በፍጥነት የኩላሊት ሥራ ማቆም፣ ከፍተኛ ትኩሳት እንደሚታይባቸው መረጃዎች ጠቁመዋል። ጊዜ የማይሰጠው ይህ በሽታ እንዴት እንደተከሰተና እንዴት ሊመጣ እንደቻለ በውል የታወቀ ነገር እንደሌለም የተዘገበ ሲሆን፣ ይህ አይነት ወረርሽኝ አጣዳፊው ህመም በምድር ኢትዮጵያ ይመጣል፣ በኦሮሚያ ትውልድ ላይ ከባድ መቅሰፍትን ያመጣል ተብሎ በሰማይ አምላክ መልእክት ማስጠንቀቂያ የተሰጠበት በማኅበሩ ዘንድም ጾም፣ ጸሎት የተያዘበት ከባዱና አስፈሪው ወረርሽኝ በምድር ኢትዮጵያ መድኃኒት የሌለው መነሻው የማይታወቅ የስድስት ሰዓታት ጊዜ ብቻ የሚሰጥ በጣም አጣዳፊ የወረርሽኝ ህመም እንደሚመጣ ማኅበሩም ለኦሮሚያ ትውልድ ዘር ቋንቋ ሳይለይ በጸሎት ይማጸን ዘንድ የዛሬ ስድስት ዓመት የሰማይ አምላክ መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እንዲህ ተላልፎ ነበር። ከባድ ነገር ነው። በዚህ በበሽታ የሚሆነው እጅ ይሄ ሰውነት የማንቀጥቀጥ ነገር ይለዋል፣ ግን የ24 ሰዓትም አይደለም፣ 6 ሰዓት 7 ሰዓት ህመም ያደርገዋል። ከዛ ቀጥታ ትንፋሽ ቀጥ ይላል ማለት ነው። እና ይህ የእግዚአብሔር ቁጣ ነው ብለሽ በእኔ የተባልኩት እንግዲህ የኦሮሚያ ክልል ያልኩት እንግዲህ ክልል ክልል አድርገው ሳይ ስለሰየሙት እኔ በሽታውን ማየው በዛ ዙሪያ ስለሆነ ወላይ ተምላክ የገለፀችልኝ በዛ መልክ ስለሆነ ተናገሪም የተባልኩት ተባልኩት ያንን ስለሆነ ያን እናገራለሁ ማለት ነው። እህ ተማሪያም ዘረኛ ነች፣ እህ ተማሪያ እንት ነች። እና እኔ ጋር እንደዚህ አይነት ነገር አይሰራም ሲጀመር እኔ በኢትዮጵያዊነት ነው ማምነው። የሚታየኝን ክልሎች፣ የሚታዩኝን ቦታዎች እናገራለሁ ማለት ነው። ግን በጣም አዝናለሁ፣ በጣም አዝናለሁ። ይሄን በሽታ የጠሩ በዚህ በጣዖት አምልኮ እግዚአብሔር እንደተቆጣ ቆጣውንም ሊያሳይ ማለት ነው። ግን ይህን መልእክት ሳስተላለፍ እሰይ ብሎ የሚለውን እግዚአብሔር አምላኪ ይቅር ይበላችሁ ነው የምለው። እሰይ የሚባል ነገር አንፈልግም። ለዚህ ነው እኛ አሁን እንትን አስተያየት ሳጥን የዘጋ ነው። አስተያየት አያስፈልግም፣ ጸሎት ነው የሚያስፈልገን እኛ የአስተያየት ሰዓት ማን ነው አስተያየት መስጠት የሚችለው በአሁን ሰዓት? የትኛው ጭንቅላት ነው አሁን? ምላስና ጭንቅላት እኮ ተደበላልቋል። ስለዚህ የማንም አስተያየት አያስፈልግም። መስማት የሚፈልግ ይሰማል፣ ሰምቶ መተገበር የሚፈልግ ለውጥ ያያል። በተረፈ ግን እኛ ሁላችሁንም ግቡና ይውልን አላንም። ግን ስለ ቅድስት ሀገር ኢትዮጵያ የሚቆረቆር ሀገሪቷን የሚወድ ፖለቲከኛነትና ዘረኝነቱን ትቶ በነቢይ እግዚአብሔር ቅዱስ ሄኖክ አምኖ ተቀብሎ ሁላችንም እግዚአብሔር አምላክ በሚያዘን እንድንጾም እንድንጸልይ፣ ይቅር ለእግዚአብሔር እንድንባባል፣ እንዳንጨካከን፣ ክፋትና ምቀኝነትን እንድናርቅ ነው እኔ ሁሌም የምለምነው ማለት ነውና ማህበሩ ይህ አስተሳሰብ ሊኖረን እንደሚገባ እሰይ የሚል ማህበርተኛችን ሊኖር አይገባም። የትግራይ ሕዝብ እንደዚህ ሆነ ተብሎ እሰይ ሊባል አይችልም። ጎንደር ላይ እንደዚህ ያለቀ ሲባል እሰይ ሊባል አይችልም። ጎጃም ላይ እንደዚህ ያለቀ ሲባል እሰይ ሊባል አይችልም። የኢትዮጵያ ሕዝብ ነው ያ ሕዝብ ያ ደም በእግዚአብሔር ዘንድ ያሳዝናልና። እጅግ አስደንጋጭና አሳሳቢ ጉዳይ። በኢትዮጵያ የሴቶች ብሔራዊ ቡድን አባላት የተመሳሳይ ጾታ ግንኙነት በከፍተኛ ደረጃ እየተባባሰ መሆኑን የስፖርት ጋዜጠኞቹ የቪዲዮም የድምፅ መረጃም እጃችን ላይ ይገኛል በማለት ሀገር እና ትውልድ አሳሳቢ ሁኔታ ላይ መድረሱን አስደንጋጭ መረጃን ይፋ አድርገዋል። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ነው የተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠር ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚያን ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። የኢትዮጵያ ሕዝብ የሂሳብ ትምህርት ተምሯል መቀነስን መደመርን በደንብ አውቆታል። ነገር ግን ሕዝብ እኩል ይሆናልን ያውቅ ዘንድ የግዴታ መስዋዕትነትን የሚያስከፍል ትምህርት እንደሚማር መስጢራዊ የሰማይ መልእክት የዛሬ ስድስት ዓመት እንዲህ ተላልፎ ነበር። የኢትዮጵያ ሕዝብ መቀነስን፣ ማባዛትን፣ ማካፈልን መደመርን ተምሯል። አሁን ደግሞ እኩል የሆናልን ነው መማር ያለበት የኢትዮጵያ ህዝብ ብያለሁ። እና አሁንም ማህበሩ ልበቀና ልበቀና የሆነ ወላይ ታምላክ ትገልጽለታለች። ልቡን አጣሞ እዚህ ጋር አድፍጦ ግን ለማጥፋት የመጣ ግን እራሱ ይጠፋታል ማለት ነው። የመድኃን ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ለሀገር ለሕዝብ ትልቅ ዋጋ ከፍሏል። የተሰጠውን የሰማይ አደራን ኃላፊነቱን ተወጥቷል። አሁን የማይቀረውና የማይቀየረው እልቂት በየቦታው ተጀምሯል። ከመቀነስም ከመደመርም ዘመን አልፈን እኩልነት፣ ሰላም፣ ቅድስና፣ በረከት ከሚሰፍንበት ከደጉ ዘመን ያደርሰን ቅድስት ሀገር ኢትዮጵያ ታላቋ አቢሲኒያ ሆና ስትነሳ ያሳየን እያልኩ የሳምንቱን ዘገባዬን በዚሁ ፈጸምኩ። ስብሃት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።